ሰበር ዜና ትራምፕ ሩሲያ በኬቭ ላይ በምትፈጽመው ከባድ ድብደባ ደስተኛ አለመሆናቸውን ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሩሲያ በኬቭ ላይ በምትፈጽመው ከባድ የአየር ጥቃት ደስተኛ አለመሆናቸውን ገለጹ። ቅር ብሎኛል ሲሉም ተናግረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ፕሬዝዳንት ቭላዲሚር ፑቲንን አቁም ሲሉ የተናገሩ ቢሆንም ነገር ግን ሩሲያ ላይ ሊወስዱ ስለሚችሉት ተጨማሪ እርምጃ ያሉት ነገር የለም። ሐሙስ ምሽት በዩክሬን ዋና ከተማ ላይ ሩሲያ በፈጸመቸው የአየር ጥቃት 12 ሰዎች ሲሞቱ በርካታዊ ደግሞ ቆስለዋል። የአሜሪካ ፕሬዚዳንት ከባለፈው ዓመት ሐምሌ ወር ወዲህ ታይቶ የማይታወቅ ነው የተባለውን ተከታታይና ከባድ ጥቃት ተከትሎ በሁለቱም ወገኖች ላይ ከፍተኛ ጫና ማድረግ ጦርነቱን ያስቆመዋል ብለዋል። ሁለቱ ሀገራት የሰላም ስምምነት ላይ እንዲደርሱ አሜሪካንን ጨምሮ የተለያየ ሀገራት በሚያደርጉት ጥረት ላይ ሩሲያ የምትፈጽማቸው ጥቃቶች እንቅፋት ሆነዋል። አክሎም በትሩዝ ማህበራዊ ድር ገጻቸው ላይ ፕሬዚዳንት ቬላዲሚር ፑቲንን የተቹት ዶናልድ ትራምፕ አስፈላጊ አልነበረም፣ እንዲሁም በጣም መጥፎ ጊዜ ነው፣ ቬላዲሚር ፑቲን አቁም ብለዋል። ሩሲያ ተከታታይ ጥቃቶችን እየፈጸመች ያለው የሰላም ጥረት አካል ተደርጎ የቀረበውና ሩሲያ በቁጥጥሯ ስር ያደረገችውን ግዛቶች ኬቭ እንድትቀበል ግፊት እየተደረገ ባለበት ወቅት ነው። ሐሙስ ለት ትራምፕ ከኖርዌው ጠቅላይ ሚኒስቴር ጋር በዋይት ሀውስ በተገናኙበት ወቅት ለየትኛውም ወገን ውገን አይለኝም፣ የማወግነው ህይወትን ለማትረፍ ነው ብለዋል። ፕሬዚዳንት ቮሎዲሚር ዘለንስኪ ደቡብ አፍሪካን በሚጎበኙበት ወቅት ስለተፈጸሙት ጥቃቶች የተናገሩ ሲሆን አሜሪካ የተኩስ አቁም ላይ እንዲደረስ ሩሲያ ላይ የተሻለ ጫና ማድረግ ትችል ነበር ሲሉ አስተያየታቸውን ሰጥተዋል። አክሎም ዘሌንስኪ ሩሲያ ላይ በሚገባ ጫና ከተደረገ ስምምነት ላይ መድረስ እንችላለን ብለን እናምናለን ሲሉ ለጋዜጠኞች ተናግረዋል። የዩክሬኑ ፕሬዚዳንት የሰላም ስምምነቱ ላይ ለመድረስ አቋማቸውን የቀየሩ እንደሆነ ተጠይቀው ዩክሬን ከሩሲያ ጋር ለመነጋገር ዝግጁ መሆኗ በራሱ ትልቅ ማመቻመች ነው። እንዲሁም የተኩስ አቁሙ የመጀመሪያ እርምጃ አለበት ብለዋል። ሩሲያ ለተኩስ አቁሙ ዝግጁ መሆኗን ከገለጸች ዩክሬን ላይ የምትፈጽማቸውን ድብደባዎች ማቆም አለባት። ዩክሬናውያን ናቸው ትግስታቸው እየተሟጠጠ ያለው ምክንያቱም እኛንን ጥቃት እየተፈጸመብን ያለው ማንም አይደለም ሲሉ ተናግረዋል። ሮብለት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሰላም ስምምነቱን በተመለከተ የአሜሪካንን እቅድ ይፋ አድርገዋል። ከእቅዱ መካከል የሁለቱም ሀገራት ወታደሮች አሁን ባሉበት እንዲቆዩና የግዛት ይገባኛል ጥያቄያቸውን በተመለከተ ዩክሬንም ሆኑ ሩሲያ አሁን ይዟቸው ባሉ ግዛቶች ላይ እንዲስማሙ የሚል ነበር። ዋይት ሀውስ የትራምፕ አስተዳደር ክሬሚያን የሩሲያ አካል አድርጎ እውቅና የመስጠት እቅድ ስለመኖሩ ተጠይቀው ሲመልሱ ትራምፕ ጦርነቱ እንዲያበቃ ብቻ ነው ፍላጎታችን ሲሉ ምላሽ ሰጥተዋል። የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ የመጨረሻውን መስመር አሳይተናቸዋል ሲሉ ተናግረዋል። ሁለቱም መስማማታቸው እንዲገልጹ እንጠብቃለን። ነገር ግን ትናንትና ምሽት ወደ ኪየቭ የተወነጨፉት ሚሳይሎች ሁሉንም አካላት ይህ ጦርነት መቆም እንዳለበት አስታውሰዋል ብለዋል።